እና አንዳንድ ጊዜ ላችሁ በልባችን ውስጥ የሰረጹ ክፉ ሀሳቦች አሉ። ለሰይጣን መግቢያ በር የሆኑ በልባችን ሁሉ ያሰረጽናቸው ያስለመድናቸው ክፉ ልማዶች ሊኖሩብን ይችላሉ። እነሱ ሊሆኑ ይችላሉ። ምናልባትም በጸሎት ጊዜ ክፉኛ እየታሰቡ በልባችን ውስጥ እየተንቀለቀሉ፣ ሀሳባችንን ሰብስበን ከእግዚአብሔር ፊት መቆማችንን እያሰብን ኃጢአታችንን እየተናዘዝን እንዳንጸልይ ያደረጉን እነሱ ሊሆኑ ይችላሉ። የዝሙት መንፈስ ከሆነ አሁን ሁልጊዜ እየመጣ የሚረብሽን እና እኛም ጊዜ ሰጠን ስለ ዝሙት እያሰብን፣ እኛም ጊዜ ሰጠን በክፉ ምኞት ውስጥ ተውጠን የምናስተናግደው ከሆነ ያ መንፈስ ያውቀናል ማለት ነው። በደንብ ለምዶናል። ከኛ ሊርቅ አይፈልግም። ምንም አይነት የጦር መሳሪያ ብናነሳ ማለት ነው። ምክንያቱም ተኩሰን እንደማንመታውና ጨክነን እንደማንጨክንበት በደንብ ያውቃል። ለዚህ ነው አየው፣ እማይሸሽልህ፣ እማይርቅልህ። ለዚህ ነው አይደነግጥልህም። ሁላ እየተቆጣሁ እኮ አይደነግጥ ልጅ አለ። ለምን ቀልዳ ስለምድኸዋል ማለት ነው። ከቁም ነገር ይልቅ ወደ ዋዛ ወደ ፈዛዛ እየገባህ አስለምደዋል ማለት ነው ስለዚህ ምን ማድረግ አለብን እኛ ራሳችን በሰይጣን ላይ የምንወስደው እርምጃ በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሀሳብ ሊኖረን ይገባል ለሰይጣን ፊት አትስጡት ለሰይጣን ቀልድ አታስለምዱት ጊዜ ሰጣችሁ አታባብሉት በልባችሁ ውስጥ ጊዜ ሰጣችሁ አታቆዩት ክፉ ምኞታችሁን፣ ክፉ ሀሳባችሁን ወዲያውኑ እንደታሰባችሁ ወጦ እንዲወድቅ ጊዜ ሳይሰጥ ማለት ነው እንዲወጣ ማድረግ ይገባል። ቶሎ የታከሙት በሽታና የዘገዬ በሽታ እንዴት እንደሚጎገር ታውቃላችኋል። በጣም አስቸጋሪ ነው የዘገዬ በሽታ። ለዚህ ነው ሳይውል ሳያድር ቶሎ ወደ ምን ሄዱ ይባላል። ወደ ሐኪም እንድንሄድ ይመከራል ማለት ነው። የዋለ ያደረ ዝናብ በጣም ከባድ ነው። ምድርን እጥብ ነው የሚያደርጋት። የዋለ ያደረ በሽታም ልክ እንደዚያ ነው። ሰውነታችንን ድቅቅ ነው የሚያደርጋት ክፉ ምኞትም ክፉ ሀሳብም በልባችን ውስጥ በዘገየ ቁጥር ምን ያደርገናል ማለት ነው፣ ልባችንን ለብዙ ጊዜ ይጠናውጠዋል። እና ብናማት ምን ብንል ቶሎ መፍትሔ ላናገኝ እንችላለን። ማለት እንደዚህ ፊት የሰጠናቸው ያለማመድ ናቸው አጋንንታሉ ማለት ነው። ያለማመድ ናቸው አጋንንታሉ ማለት ነው። ስለዚህ ወገኖች እንደው በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን። ለሰይጣን ጊዜ መስጠትን። ልክ እንደዛው አንዳንድ ሰዎች በጣም ረጅም ጊዜ ወስደው ነው ክፉ ምኞታቸው በደንብ የሚያደርጉት የሚሰልቁት። እንደው በቃ አያድርጉት እንጂ የማድረግ ያክል ኃጢአት እየጣፈጣቸው የሚያስቡት ሰዎች አሉ። የሚመኙ ክፉ ምኞት ውስጥ በጣም የሚዘገዩ ሰዎች አሉ። ከዛ መውጣት ያስፈልጋል። ለዚህ ነው ጸሎትም እየጸለይን እያማተብንም፣ ቅዳሴ ቦታም ቁመን መስዋዕቱ የሚሰዋበት ስፍራ ላይ፣ መላእክት እልፍ አእላፍ መላእክት የሚወርዱበት ጊዜ ላይ፣ መንፈስ ቅዱስ ከሰማይ ሰማያት የሚወርዱበት ጊዜም ላይ ሆነን የማይረቅልን ክፉ ምኞት ክፉ ያሰባለን ማለት ነው። ለምን አስለምደነዋል፣ ጊዜ ሰጥተነዋል።